ተፈጥሯዊ ኮላጅን በቤትዎ በቀላሉ እንዴት ያዘጋጃሉ ለስላሳና ጤናማ ቆዳ የማይረግፍ ፀጉር በቀላሉ በርካቶች ከፍተኛ ገንዘብ እያወጡ ውድ ክሬሞች እየገዙ አንዳንዴም በሐኪም የሚታዘዝላቸው መድኃኒት እየወሰዱ ጤናማና የሚስብ ቆዳ እንዲሁም በቀላሉ የማይነቃቀልና አንጸባራቂ ጸጉር እንዲኖራቸው ያደርጋሉ ከእነዚህም በዋነኛነት የሚጠቀሰው ኮላጅን ነው። በርካቶች በየለቱ በውድ ዋጋ ኮላጅን ከሱፐር ማርኬት ይሸምታሉ። ዛሬ በዚህ ቪዲዮ በቀላሉ ይህንን አስፈላጊ ንጥረ ነገር እንዴት በቤቶ እንደምታዘጋጁ ታሳያችኋለው። ልብ በሉ ከሱፐር ማርኬት የምትገዙት ኮላጅን ጤናማ ሆኖ እንዲቆይ ብዙ ኬሚካሎች የሚደረጉበት ሲሆን፣ በቤቶ የሚያዘጋጁት ከሆነ ግን ከኬሚካል የጸዳና ጤናማ ይሆናል። ላችንም ጤናችንን መጠበቅ እንድንችል ላይክ ሼር እና ሰብስክራይብ ማድረግ እንዳይረሳ፣ ሌላ በምን ዙሪያ ቪዲዮ እንድሰራላችሁ እንደምትፈልጉ በኮሜንት ላይ ጻፉልኝ። ኮላጅን ምንድን ነው? ኮላጅን የቆዳን ጠንካራነት ጸጉር እንዳይረግፍና እንዲስማማው የመገጣጠሚያና ጅማቶች ተንቀሳቃሽነት እንድንጠብቅ የሚረዳን ፕሮቲን ነው። በተፈጥሮ የሁሉም ሰው የኮላጅን መጠን በአማካኝ ዕድሜ ከ25 ዓመት በኋላ ይቀንሳል። ፀሐይ፣ ጭንቀት፣ ስኳር እንደዚህ ያሉ ነገሮች ሂደቱን ያፋጥናሉ። ብዙ ሰዎች ዕድሜያቸው ሲገፋ ፀጉር መርገፍ፣ ለመገጣጠሚያ ህመም፣ የቆዳ መገርጣት የሚጋለጡበት አንደኛው መንስኤ ይሄ ነው። ነገር ግን ተፈጥሯዊ መንገዶች ሰውነታችንን ሊያግዙ ይችላሉ። ንጥረ ነገሮቹና አዘገጃጀት፦ አንድ የሾርባ ማንኪያ የአሎ ቬራ ጄል፣ ግማሽ የሎሚ ጭማቂ፣ አንድ የሻይ ማንኪያ የተፈጥሮ ማር፣ አንድ ኩባያ ሞቅ ያለ ውሃ። ከመጀመሪያችን በፊት ብዙ ሰዎች አሎ ቬራና እሬት ይምታታባቸዋል። ስለዚህ በመጀመሪያ እሱን ግልጽ ማድረጉ አስፈላጊ ነው። እውነተኛው አሎ ቬራ በአማርኛ እሬት በመባል የሚታወቅ ሲሆን ንጹህ የውሃ መልክ ያለው ጄል በአረንጓዴ ቅጠል ውስጥ ያለው ነው። ከሱፐርማርኬት የሚሸጠው የአሎ ቬራ ጄልን ካላገኙ ይህንን መጠቀም ይችላሉ። ነገር ግን ሌላው ሁለተኛው የእሬት አይነት የተለየ ነው። ልክ ለወተት መልክ ያለው ሲሆን ለቆዳ አደገኛ ነው። የሆድ ህመም ሊያስከትል ይችላል። በፍጹም ይህንን መጠቀም የለብንም። ስለዚህ የምትጠቀሙት ትክክለኛውን የእሬት ቅጠል መሆኑን እርግጠኛ ሁኑ። በመቀጠል እንዴት እንደምናዘጋጅ እንመለከታለን። አንደኛ የእሬት ኦሊቬራ ቅጠሉን በመቁረጥ ከውስጡ ያለውን ጄል፣ ውሃ መልክ ያለውን ውህድ አንድ የሾርባ ማንኪያ አዘጋጁ። ይህ በቫይታሚንና በኢንዛይሞች የበለጸገ ሲሆን የኮላጅን ምርት በሰውነታችን ውስጥ እንዲኖር በከፍተኛ ሁኔታ ያግዛል። ሁለተኛ፣ ግማሽ ሎሚ በመቁረጥ የሎሚውን ውሃ መጨመር። ሎሚ ቫይታሚን ሲ ስላለው በሰውነታችን ኮላጅን እንዲፈጠር በማድረግ ቆዳችን ጠንካራና የሚያበራ እንዲሆን ያደርጋል። ሶስተኛ፣ አንድ የሾርባ ማንኪያ የተፈጥሮ ማር። ማር ቆዳችን እንዳይደርቅ ከማድረጉም በላይ ለስላሳ እንዲሆንና ኢንፍላሜሽን እንዳይኖር ያደርጋል። አራተኛ፣ አንድ የሻይ ስኒ ለብ ያለ ውሃ። ውሃው ትኩስ መሆን የለበትም። ትንሽ ለብ ያለ ውሃ መሆን አለበት። ሁሉንም በደንብ ከደባለቃችሁ በኋላ በደንብ በማማሰልና በትኩሱ መጠጣት። ይህ ቀላል መጠጥ ሰውነታችን ኮላጅን በተፈጥሮ እንዲያመርት ያግዘዋል። ምንም አይነት ኬሚካል፣ ምንም አይነት አርቲፊሻል ፓውደር ስለማይጨመርበት ለሰውነታችን ጤናማ ነው። ሳይንሳዊ መሰረት፣ ይህ መጠጥ ኮላጅንን በቀጥታ አይዝም። ነገር ግን ሰውነታችን ኮላጅንን እንዲፈጥር ያግዛል። ሎሚ የቫይታሚን ሲ መንገድ ነው። አሎ ቬራ የኮላጅን መፈጠር ሂደትን በፌብሮብላስት ህዋሳት ያነቃቃል። እንዴት እንደሚሰራ ነው። ሎሚ በቫይታሚን ሲ የበለጸገ ነው። እናም ያ ቫይታሚን ሰውነቶ ኮላጅን መገንባት እንዲጀምር የሚያስፈልገው ወሳኝ ነገር ነው። በቂ ቫይታሚን ሲ ከሌለ ሰውነቶ ቆዳው እንዲጠነክር የሚያደርጉትን ጠንካራና ተለዋጭ ፋይበር መፍጠር አይችሉም። አሎ ቬራ ወይም እሬት ኮላጅን የመፍጠር ኃላፊነት ያላቸው ፋይብሮብላስት የተባሉ ልዩ የቆዳ ሴሎችን ያነቃቃል። ለቆዳ ፋብሪካ ለስለስ ያለ የማንቂያ ጥሪ እንደመስጠት ነው። እናም የተፈጥሮ ማር ያንን አዲስ ኮላጅን በእብጠት ወይም በመርዝ እንዳይጎዳ ከበሽታና ከመቃጠል ይጠብቃል፣ ይከላከላል፤ ቆዳውን እርጥብ፣ የተረጋጋና ብሩህ ያደርገዋል። ምንም እንኳን ይህ መጠጥ ከውጭ ኮላጅን ባይሰጦትም በተፈጥሮ ከውስጦ እንዲገነባ ለሰውነቶ ፍጹም ንጥረ ነገሮችን ይሰጦታል። እንዴትና መቼ መውሰድ አለብን? ይህን መጠጥ ለመድኃኒት ለዘላለም መውሰድ የለቦትም። ሰውነቶ በሚያስፈልገው ጊዜ ሁሉ ሊጠቀሙበት የሚችሉት የተፈጥሮ ድጋፍ እንደሆነ አድርገው ያስቡ። በመጀመሪያዎቹ ስድስትና ስምንት ሳምንታት ውስጥ ኮላጅንን እንደገና ለመገንባት በየቀኑ ይሰዱ። ከዛ በኋላ ቆዳውን ጸጉሮንና መገጣጠሚያው ጤናማ ለማድረግ ብቻ ምናልባትም በሳምንት ወደ ሶስት ጊዜ መቀነስ ይችላሉ። እንደ መድኃኒት ሳይሆን እንደ የተፈጥሮ የህይወት ልምድ። አሁን ዝግጁ የሆነውን መጠጥ ለመውሰድ የጊዜ ጉዳይ አስፈላጊ ነው። ለመጠጣት በጣም ጥሩ ጊዜ በማለዳ ከቁርስ በፊት ሆዶ ባዶ በሚሆንበት ጊዜ በዚህ መንገድ ሰውነቶ ሁሉንም ንጥረ ነገሮች በተለይም ቫይታሚን ሲና ኢንዛይሞችን ያለምንም ጣልቃ ገብነት መውሰድ ይችላል። በቀን አንድ ብርጭቆ ወደ 250 ሚሊ ሊትር በቂ ነው። በየሳምንቱ ለአምስት ወይም ለስድስት ቀናት ይውሰዱ። ከዛም ለሆድዎ እረፍት ለመስጠት አንድ ቀን ይረፉ። ወጥነት ያለው ይሁን። ከመጀመሪያው ሳምንት በኋላ ለስላሳና የበለጠ እርጥበት ያለው ቆዳ ሊሰማዎት ይችላል። በአራተኛው ሳምንት የመለጠጥና ብሩህነት መመለስ ይጀምራል። ናም ከስድስት እስከ ስምንት ሳምንት በኋላ ጥልቀት ያለው የኮላጅን ውጤት ይታያል። ጠንካራ ቆዳ፣ ጠንካራ ፀጉርና ቀላል መገጣጠሚያዎች። አስታውሱ ተፈጥሮ በጊዜ እንጂ በፍጥነት አትሰራም። በትዕግስት ይቆዩ። ናም፣ ሰውነቶ ስራውን እንዲሰራ ያድርጉ። ምን ያህል ጊዜ መጠቀም ያስፈልጋል? ይህንን ከስድስትስከስምት ሳምንት ሳያቋርጡ ያድርጉት። በመጀመሪያው ሳምንት ቆዳው የበለጠ እርጥበት እንዲሰማው ማድረግ ይጀምራል። በአራተኛው ሳምንት ቆዳው ይበልጥ ብሩና ለስላሳ ይሆናል። ናም በሳምንት እውነተኛ ጥንካሬና የተፈጥሮ ብርሃንን ይመለከታሉ። ታጋሽና ወጥነት ያለው ሁኑ። ያ እውነተኛውና ዘላቂውን ውጤት የሚያመጣው። አራት ለረጅም ጊዜ ውጤቶች ምክር ኮላጅንን ጠንካራ ለማድረግ አንደኛ፣ በፕሮቲን የበለጸጉ ምግቦች ይመገቡ እንቁላል፣ ባቄላ፣ ምስር። ሁለተኛ፣ የቫይታሚን ሲ ምንጮች ብርቱካን፣ ፓፓያ፣ ጓቫ ይጨምሩ። ሶስተኛ፣ ብዙ ስኳርና የተጠበሰ ምግቦችን ያስወግዱ፣ ይህም ኮላጅንን በፍጥነት ይሰብራል። አራተኛ ቅልፍና እርጥበት ቁልፍ ናቸው። በሚያርፉበት ጊዜ ኮላጅን እንደገና ይገነባል። ጥንቃቄ፣ የጨጓራ መቆጣት ወይም የአሲድ መወጠር ካጋጠሞት በመጠጦ ውስጥ ትንሽ የሎሚ ጭማቂ ይጨምሩ። እርጉዝ ከሆኑ ወይም ጡት የሚያጠቡ ከሆነ አሎ ቬራ ከመውሰዶ በፊት ሐኪሞን ማማከር ጥሩ ነው። ሁልጊዜ ትኩስና የተፈጥሮ አሎ ቬራ ጄል ይጠቀሙ ለቆዳ እንክብካቤ ተብሎ የተሰራ የመዋቢያ ወይም በሱቅ የተገዛ ጄል አይደለም። ስኳርና አርቲፊሻል ጣዕሞችን ያስወግዱ፣ ምክንያቱም እነሱ በትክክል ኮላጅንን በፍጥነት ይሰብራሉ። ንጹህ ያድርጉት፣ ተፈጥሯዊ ያድርጉት። ያነው ሰውነቱን በእውነት የሚፈውሰው። ተጨማሪ ምክር በፕሮቲን የበለጸጉ ምግቦች እንቁላል፣ ባቄላ፣ በቆሎ በየቀኑ ያክሉ። በቂ ውሃ ይጠጡ። ኮላጅንን ለመፍጠር እነዚህ ሁሉ ያስፈልጋሉ። እነሆ የተፈጥሮ ኮላጅን በቀላል መንገድ በቤቶ፣ ቀላልና ውጤታማ። ቪዲዮን ከወደዳችሁት ላይክ ያድርጉና ሰብስክራይብ ያድርጉ። በሙሌ መስኮት የተፈጥሮ መንገድን እንድንጠብቅ ቤተሰብ እንሁን። በሚቀጥለው ቪዲዮ እንገናኝ። ሰውነታችን የሚያመሰግነውን ሚስጥር እንገልጻለን።